ሰላም ጤና ይስጥልን። የክንፋም መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርእስተ ዜናዎችን እናሰማችኋለን። ኢትዮጵያን የሚገልጽ መለያዎችን የያዘው አዲሱ የተሽከርካሪዎች ሰሌዳ መለያ ቁጥር ይፋ ሆነ። የወልቃይት ጠገዴ የጠለምትና የራያ ጉዳይ አለመፈታቱ ጥያቄ አስነሳ። ከኦሮሚያ ክልል ተፈናቅለው በዋግኽምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸው ተገለጸ። ከሶስት ሺህ በላይ የትግራይ ተወላጆችና የኩናማና የኢሮብ ብሔረሰብ ተወካዮች እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት አንድ ታላቅ ጉባኤ ተጠናቀቀ። እነዚህንና ሌሎች ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። መስከረም 25 ቀን 2018 ዓ.ም ከ3000 በላይ የትግራይ ተወላጆች፣ የኩናማ፣ የኢብሮ ብሔረሰብ ተወካዮች እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት አንድ ታላቅ ጉባኤ ተጠናቀቀ። ይህ ተራ ስብሰባ አልነበረም። ላለፉት አራት ወራት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰነቱ ተሰርዞ የቆየው ህወሓት የህልውና ጥያቄ ያነሳውና የወደፊት አቅጣጫውን የወሰነበት መድረክ ነበር። በሌላ በኩል ደግሞ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባልተተገበረበት የጦርነት ነጋሪት እንደገና እየተጎሰመ ነው በሚል ስጋት ህዝቡ ልቡ በሁለት በተከፈለበት በዚህ ወቅት የተደረገ ጉባኤ ነበር። ከጉባኤው በኋላ ይፋ ሆኖ በ13 ነጥብ መግለጫ ላይ የህወሓት ዋነኛ ጥያቄ ጎልቶ ወጥቷል። የፌዴራል መንግስት የህጋዊ አካልነት እውቅናችንን ይመልስልን። ድርጅቱ እንደሚለው የፕሪቶሪያዊ ሰላም ስምምነት ሶስተኛ ዓመቱን ሊይዝ ወራቶች ብቻ በቀሩት ሁኔታ መንግስት ከህወሓት ጋር የተፈራረመው የሰላም ስምምነት እየጣሰ ነው። መንግስት ዓለም አቀፍ ማህበረሰብ በተገኘበት ስምምነቱን ለመፈረሙ ከ50 ዓመት በላይ ላስቆጠረው የሕዋት እውቅና ነፍጎ ስምምነትን ደግሞ እየጣሰ ነው ሲል መግለጫው ከሷል። ህወሓት ህጋዊ እውቅናውን ያገኘው በወረቀት ሳይሆን በህዝብ መሆኑን የጠቀሰው መግለጫው ሆኖም በስምምነቱ መሰረት ህጋዊ ሰውነቱን እንዲመለስለት አጥብቆ ጠይቋል። የፖለቲካ መሪዎች መግለጫ ሲያወጡ በትግራይ ጎዳናዎች ላይ ግን ስጋት ነግሷል። በአዲስ አበባ ታትሞ የሚወጡ ሪፖርተር ነጋሪዎች ነዋሪዎቹ እንደሚሉት የዳግም ጦርነት ስጋት በሁለቱም ማህበረሰብ ዘንድ አለ። አንድ የቀድሞ የትግራይ ሰራዊት አባል ስሜቱን ሲገልጽ የስጋቱ መጠን ይለያይ እንጂ ስጋቱ በሁላችንም ጋር አለ። አንዳንዶች ጦርነት የመከሰቱን እድል አምስት በመቶ ሲሉ ሌላኛው ዘጠና አምስት በመቶ ሊል ይችላል። ዋናው ነገር ሁላችንም ጦርነት ሊፈጠር ይችላል ብለን እናምናለን ብሏል። ሌላው ነዋሪ ደግሞ ስጋቱ የሚመነጨው ከህዝብ ሳይሆን ከፖለቲካ ኃይሎች አካሄድ መሆኑን ተናግሯል። ከላይ ያሉ የፖለቲካ ኃይሎች የሚናገሩትና የሚ የሚሆነውን ሲታዘብ ስጋት ውስጥ እንድንገባ ያደርገናል ሲልም አስረድቷል። የጦርነት ስጋቱ ከውጭ ብቻ አይደለም። መግለጫው ከአንድ ዓመት በፊት ከህዋት አመራር ራሳቸውን ካገለሉ አካላት ጋር የተፈጠረ ልዩነትም ያነሳል። መግለጫው ከአንድ ዓመት በፊት ከህዋት አመራር ራሳቸውን ካገለሉ አካላት ጋር የተፈጠረውንም ልዩነት ያነሳል። እነዚህን የክደት ቡድን ሲል የሚጠራቸውን አካላት የፖለቲካ ልዩነት አለኝ በሚል ሽፋን የግል ፍላጎት በአፈሙዝ ለማሳካት መሞከር ቀይ መስመር ነው ሲልም አስጠንቅቋል። የህዋት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው እነዚህ አካላት ትግራይን በአውራጃዊ አስተሳሰብ ለመከፋፈል እና ወደ መሳ አፈንታዊ አገዛዝ ለመመለስ እየሞከሩ ነው ሲልም ወንጅለዋል። በዚህ ሁሉ ውጥረት ውስጥ ጉባኤው ዋናው ፍላጎቱ ሰላም ነው ብለዋል። ችግሮቹ በፕሪቶሪያው ስምምነት መሰረት እንዲፈቱ እንደሚደረግም ገልጸዋል። የኢትዮጵያ መንግስትም አፈሙዝን ዝቅ አድርጎ ለፖለቲካዊ ውይይት ክፍት እንዲሆን ጠይቀዋል። በተጨማሪም ከኤርትራ ህዝብ ጋር የተጀመረው ግንኙነት እንደሚያበረታታና በአካባቢው አንዣብቦን ጦርነት ለማስቆም እንደሚጥርም ገልጸዋል። የህዋት ብሔራዊ ጉባኤ ድርጅት ህጋዊ ሰነቱን ለማስመለስና የውስጥ ተቀናቃኞቹን ለማስጠንቀቅ የሞከረበት መድረክ ሆኖም አልፏል። ሆኖም መግለጫዎቹና የፖ የፖለቲካ ውጥረቱ በጦርነት ጠባሳ የተጎዳው የትግራይ ህዝብ የሰላም ተስፋ ስስ በሆነበት ወቅት የጦርነት ስጋቱን ይበልጥ እንዲጨምር አድርጎታል። ኢትዮጵያን የሚገልጹ መለያዎችን የያዙና አዲስ የተሽከርካሪ ሰሌዳ መለያ ቁጥሮች ይፋ ሆኑ። የትራንስፖርትና የሎጂስቲክ ሚኒስቴር ኢትዮጵያን የሚገልጽ መለያ የያዘ አዲስ የተሽከርካሪ ሰሌዳ መለያ ቁጥር ይፋ አድርጓል። የትራንስፖርትና የሎጂስቲክ ሚኒስቴር ዶክተር አለሙ ስሜ ይህንን አስመልክቶ በሰጡት መግለጫ ሚኒስቴሩ አዲስ የተሽከርካሪ መለያ ቁጥር ሰሌዳ አይነትና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050 በ2017 ማዘጋጀቱንና በዚህ መሰረት የተስተካከለው ሰሌዳ መለያ ቁጥር በአዲስ እንደሚተካም ገልጸዋል። በስራ ላይ ያለውን ሰሌዳ ከዘርፉ እድገትና ኢትዮጵያ ከፈረመቻቸው ከሌሎቹ ዓለም አቀፍ ስምምነቶች ጋር አብሮ የማሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉን ያመላከቱት ነባሩ ሰሌዳ ለቁጥጥር ስርዓትም አመቻ አለመሆኑንና ለህግ ወጥ የተጋለጠ መሆኑን ገልጸው አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ የታገዘ አሰራር የሚመራ በመሆኑ ለአሰራር አመች ነው ብለዋል። አዲሱ ሰሌዳ ስለ ተሽከርካሪው ሙሉ መረጃ የሚሰጥና ተቆጣጣሪ አካላት በቴክኖሎጂ የሚያዩዋቸው ሚስጥራዊ መረጃዎች ያካተተ ነው ያሉት ሚኒስቴሩ ይህም ማጭበርበርን ሙሉ በሙሉ የሚያስቀር ስለመሆኑም ገልጸዋል። በ2018 ዓ ም አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ የመተካት ስራ እንደሚከ ናወን ገልጸው የተሽከርካሪ ባለቤቶች በሚወጣው ጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸውም አስገንዝበዋል። ከኦሮሚያ ክልል ተፈናቅለው በዋገምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸው ተገለጸ። ከኦሮሚያ ክልል ምስራቅ ወለጋ ዞን ጉድሩ ሶዮ ወረዳ አለም ሰዬ ቀበሌ ተፈናቅለው በአማራ ክልል ዋገምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ ማይጉሊታ አካባቢ ተጠልለው የሚገኙ ተፈናቃዮች የምግብ አቅርቦት እጥረት ጨምሮ የተለያዩ ችግሮች መጋለጣቸውን ለአዲስ ስታንዳርድ ገለጹ። ለደህንነታቸው በመስጋት ስሙ አይጠቀስ ያሉት አንድ ተፈናቃይ ከአራት ዓመት በፊት ጥቅምት 20 2014 ዓ ም ከኦሮሚያ ክልል ምስራቅ ወለጋ ጉርዱ ሶዮ ወረዳ አለም ሰዬ ቀበሌ ማንነትን መሰረት ባደረገ ግጭት ምክንያት ቤት ንብረታቸውን ጥለው መውጣታቸው ተናግረዋል። ተፈናቃዩ ሶስት ሄክታር ገደማ እርሻ ነበረኝ፣ አስር ከብቶችም ነበሩኝ። ይህን ሁሉ ጥዬን የመጣሁት ንብረታችንን ከወሰዱ በኋላ ወዲያውኑ ቤታችንን አቃጠሉብን። አርብረት ነው ይሄ የሆነው፣ እኛ ሸሽተን ተራራ ላይ ወጥተን አሻግረን እያየን ነው ቤታችንን ያቃጠሉትን ብለዋል። ግጭቱን ተከትሎ እሳቸውን ጨምሮ በርካታ ነዋሪዎች ቀያቸውን ለቀው መሰደዳቸውን የገለጹት ግለሰቡ ጎረቤቶቻቸው ወደ አዲስ አበባና ወደ ደብረ ብርሃን ከተሞች መሄዳቸውን በመግለጽ እኔ ግን እዚሁ የዋግ ኅምራ ላይ ስለሆንኩ ወደ ትውልድ ቦታ የገባሁ ብለዋል። የ60 ዓመቱ አዛውንት ተፈናቃይ ወደ ምስራቅ ለጋ የሄዱት በ1977 ዓ.ም እንደነበረ አስታውሰው አሁን ከ40 ዓመት በኋላ ነው ወደ ትውልድ ቀያችን የተመለስነው በማለትም ተናግረዋል። ወደ ትውልድ ቀያችን ተመልሰን በአማራ ክልል ዋግምራ ብሔረሰብ አስተዳደር ሲሆን ሰቆጣ ከተማ አቅራቢያ በምትገኝ ማይጉሊት የተባለች አካባቢ ቢጠጉም እዚያ ያጋጠማቸው ከድጡ ወደ ማጡ እንደሆነም ገልጸዋል። በቂ ድጋፍ አልተደረገልንም። እንደ ተፈናቃይ በወር በወር እርዳታ ቢሰጠን ጥሩ ነበር። የሀገር ያለህ ብለን ቁጭ ብለናል፣ ሲሉም ተናግረዋል። የሰባት ልጆች አባት መሆናቸውን የገለጹት አዛውንቱ ግማሾቹ ልጆቼ ከኔ ጋር ናቸው። ቀሪዎቹ ሸቅለን እንበላለን ብለው ወጥተው ተበታትነናል ሲሉም ገልጸዋል። በአሁኑ ሰዓት በሶስት ወይም በአራት ወር ጊዜ ውስጥ አንዴ ብቻ የ25 ኪሎ ዱቄት እርዳታ እንደሚያገኙ ገልጸው ይሄ ፈጽሞ እንደማይበቃና ለከፍተኛ ችግር መጋለጣቸውንም ገልጸዋል። እኔ ህመምተኛ ነኝ፣ ሸቅዬ መኖር አልችልም። መጠለያዬ ላይ ወድቄ ነው የምገኘው። በቂ አይደለም እርዳታው። መብራት እንኳን አስገቡልን ብለን ብንጠይቅ የሚሰማን የለም። መንግስት ወደ ቦታችሁ ለመመለስ ነው እቅዱ ተብለናል ብለዋል። ቀጠል አድርገው ምነው ዜጋ አይደለንም ወይ? እስካሁን ለምን እንራባለን? ለምን እንጠማለን? እያለን እየጮህን ነው። ነገር ግን የእውነት አሁን መፍትሄ ስለሌለ ዝም ብለን ቁጭ ብለናል የሚሉት ተዛውንቱ ምን ነው ባልተፈጠርኩበት፣ የሚባል ደረጃ ላይም ደርሰናል ብለዋል። ለምለማ ሀገር ስንት ንብረት ጥለን የመጣ ነው። አሁን መንግስት እንደ መንግስት ወገኖች የት ደረሱ ብሎ መጠየቅ ነበረበትም ሲሉ ተናግረዋል። ሌላኛው የምስራቅ ወለጋ ዞን ተፈናቃይ በጥቅምት 2014 ዓመተ ምህረት በነበረው ግጭት ተፈናቅለው የመጡ ግለሰብ በበኩላቸው ማይጉሊት ብንመጣም እዚሁ የጠበቅን አስከፊ ነው፣ መጋዘን ውስጥ ታጉረን ያለነውም ይላሉ። ምስራቅ ወለጋ በነበሩበት ወቅት አምስት ሄክታር መሬት ላይ ማንጎ፣ ሙዝ፣ ቡና፣ ሸንኮራ ያምርቱ እንደነበረም አስታውቀዋል። በወቅቱ የተፈጸመው ጥቃት ድንገተኛ ስለ ተሰባበረ ያለኝን ንብረት ሁሉ ጥዬ ነው የመጣሁት፣ ሲሉም ተናግረዋል። የስድስት ልጆች አባትና የቤተሰብ አስተዳዳሪ መሆናቸውን የሚገልጹት እኚህ ግለሰብ ተጠልለው ባሉበት አካባቢ ከፍተኛ የሆነ የምግብና የሕክምና እጥረት መኖሩንም አስረድተዋል። በዚህም ምክንያት ሁለመናው ችግር በመሆኑ ልጆቼ ከምንራብ ብለው ሽቀላ ወጥተዋል፣ ሲሉም አመላክተዋል። በሶስት ወር ውስጥ አንዴ ብቻ የ25 ኪሎ ዱቄት እንደሚደርሳቸው የገለጹት ተፈናቃይ ወገን ተደርገን አልታየንም። በዛ ላይ በጥሩ ፊት እንኳን እያዩን አይደለም። አስከፊ ነው ሁኔታው፣ ሲሉ ያላቸውን አስተያየት ገልጸዋል። ሌላኛው ለደህንነቱ ሲባል ስሙ የተቀየረው ወጣት መኩሪያ ዓለሙ ከኦሮሚያ ክልል ምስራቅ ቆለጋ ዞን ጉድሩ ሶዮ ወረዳ ዓለም ሰዬ ቀበሌ በ2014 ዓ ም በነበረው ማንነትን ተኮር ግጭት ምክንያት ተፈናቅሎ መጀመሪያ ወደ አዲስ አበባ ከተማ ከዛም አሁን ወዳለበት በአማራ ክልል ዋገምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ በምትገኘው ማይጉሊት መምጣቱን ገልጿል። የ26 ዓመት ወጣት መኩሪ ዓለሙ ባለቤቱ ነፍሰ ጡር መሆኗን ገልጾ አሁን ባለበት አካባቢ መኖር ከባድ መሆኑን ተናግሯል። የሥራ እድል የለም፣ ተቸግረን ያለነው ወጣቶች ብዙ አሉ። ሌላ ቦታ ሰርተን ስንመጣ ለህምም እንጋለጣለን። እዚህ ስራ አስጡን ብለን እንኳን ብንጠይቅም እንደናንተ አይነት ብዙ አለ ቁጭ በሉን የተባል ነው ሲል ኑሮን ኑሮውን አማሯል አያይዞም በአንድ ቆርቆሮ መጋዘን ውስጥ 62 አባወራን ያለው በየዘመዱ ቤት እንዲሁም ተከራይቶ የሚኖር በካርታ ተፈናቃዮች አሉ ሲል ሁኔታውን አስረድቷል የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባለፈው ዓመት ሀምሌ ወር ላይ ባወጣው አዲስ ሪፖርት በአማራ ክልል በተለያዩ መጠለያዎች ውስጥ የሚገኙ ወደ 500 ሺህ የሚጠጉ ተፈናቃዮች ከፍተኛ የምግብ የመጠለያ የውሃ የንጹህና የጤናና የጥበቃ አገልግሎት እጥረት እንደሚገጥማቸውም አስታውቋል ወደ 90 በመቶ የሚጠጉት አብዛኞቹ ተፈናቃዮች በአካባቢያቸው ማህበረሰብ ውስጥ የሚኖሩ ሲሆን ቀሪዎቹ ደግሞ ለአጭር ጊዜ በተዘጋ የተዘጋጀ ካምፕ ውስጥ የሚኖሩ ናቸውም ተብሏል። ከነዚህ ውስጥ 22000 ተፈናቃዮች የሚገኙ በደብረ ብርሃን እና 10000 የሚጠጉ ተፈናቃዮች ጃራ መጠለያ እንደሚገኙም ገልጿል። የተባበሩት መንግስታት ድርጅት የአማራ ክልል አደጋ መከላከያና የምግብ ዋስትና ኮሚሽን በመጥቀስ የተፈናቃዮቹ ቀውስ መነሻ በምዕራብ ኦሮሚያ የሚከሰት ጥቃት ጀምሮ በርካታ ግጭቶች ላይ የተመሠረተ ነውም ብሏል። ከፈረንጆቹ 2021 ዓመተ ምህረት ጀምሮ ከምዕራብ ኦሮሚያ ብቻ ከ88000 በላይ የሚሆኑ ንጹሃን ዜጎች በግዳጅ ተፈናቅለዋል ሲል የተባበሩት መንግስታት ድርጅት አስታውቋል። ከእነዚህ ግለሰቦች መካከል ብዙዎቹ አሁን በደብረ ብርሃን ወይም ቻይና ካምፕ ወይን እሸትና ቦሎቄ በሚገኙ ሶስት መጠለያዎች ውስጥ የሚኖሩ ሲሆን መሰረታዊ አገልግሎት እጅግ የሚጓደልበት መጠለያዎች ናቸውም ተብሏል። ከኦሮሚያ ክልል ተፈናቅለው በአማራ ክልል ተጠልሎ የሚገኙ ተፈናቃዮች ለምግብ እጥረትና ለተለያዩ ችግሮች መጋለጣቸው እንደተዘገበም ይታወቃል። ለአብነትም በክልሉ በደብረ ብርሃን ከተማ በአላቄና በሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልሎ የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና መጠለያ እጦት ምክንያት መቸገራቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁት የደብረ ብርሃን ከተማ በአቄሎ መጠለያ ጣቢያ ተጠልሎ የሚገኙ ተፈናቃይ የምግብ እርዳታ ወደ ጣቢያ የሚደርሰው በሁለት ወር አለፍ ሲልም በአራት ወር ልዩነት ነው ብለዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ በቂ አለመሆኑና ከዚህ በፊት ሲሰጡ የነበረውን እንደ ዘይት ያሉ ግብዓቶች አሁን ላይ መቅረታቸውንም ተናግረዋል። የወልቃይት ጠገዴ ጠለምትና የራያ ጉዳይ አለመፈታቱ ጥያቄ አስነሳ። ስድስተኛው የኢፌዴሪ ፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትላንት ማክሰኞ፣ መስከረም 27 2018 ዓ.ም ተምረት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 ዓ.ም ተምረት የሥራ ክንውንና የ2018 ዓ.ም ተምረት የዕቅድ ሪፖርት ሲያቀርብ የወልቃይት ጠገዴ ጠለምትና የራያ ጉዳዮች አለመፈታቱ ጥያቄ አስነሳ። ወይዘሮ ዝናሽ ደምሴ የተባሉ የምክር ቤት አባል በተለይም የትግራይና የአማራ ክልሎች የሚጋጩበት የወልቃይት ጠገዴ ጠለምትና የራያ ጉዳዮች ላይ አተኩረው የወልቃይትና የራያ አካባቢዎች ችግር ለመፍታት በአካባቢያቸው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ? ችግሩ ሳይፈታ መራዘሙ ተጨማሪ የሰላም እጦት ችግር መንስኤ አይሆንም ወይ? እስከ መቼ ነው ጉዳዩ እየተንከባለል የሚቀጥለው? ይህ አሳሳቢ ትልቅ ችግር ሳይፈታ ከፊታችን ወደሚመጣው አገራዊ ምርጫ መግባት እንዴት ይቻላል? የሚል ይዘት ያለው ጥያቄም አቅርበዋል። አንድ የምክር ቤት አባል በደቡብ ምዕራብ የኢትዮጵያ ክልል ምላሽ አላገኘም ስላሉት የመንጃ ማህበረሰብ ጉዳይ ጠይቀዋል። ሌላው የምክር ቤት አባል ደግሞ በደቡብ ኢትዮጵያና በሲዳማ ክልሎች መካከል እልባት ማግኘት ስላልቻለ የወሰን ጥያቄ ሲያነሱ አንድ ሌላ አባል በበኩላቸው የማንነት ጥያቄ ተገን በማድረግ ይፈጸማል ስላሉት ህገወጥ ድርጊቶች መፍትሄም ጠይቀዋል። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎችን እያጋጨ ነው የተባለው የወሰን ጉዳይ አዲስ የወሰን ማንነት አጀንዳ ሆኖ ከምክር ቤት አባላት ተነስቷል። ከናይጄሪያ የመጡ ስደተኞች ሳይቀሩ በህገወጥ መንገድ ሰፍረውበታል የተባለው ይኸው ሁለቱን ክልሎች እያወዛገበን የተባለው ጠረፋማ አካባቢ ትኩረት እንዲሰጠው በምክር ቤት አባላት ተጠይቋል። ምክር ቤቱ የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰን የማንነት ጥያቄ አብዥታዎች መቀነሳቸው ከለውጡ በኋላ የተመዘገ ዘገቡ ስኬት አድርጎ አቅርበዋል። የቋሚ ኮሚቴው ጸሐፊ አቶ ፍቅሬ አማን እየቀረቡ ያሉ የማንነትና የወሰን ጥያቄዎች በህገ መንግስታዊ ስርዓት ወንድማማችነትና በአንድነት የሚጠናከር መንገድ ለመፍታት ጥረት መደረጉን፣ በግጭት መከላከልና በሰላም ግንባታ ረገድ በህዝቦች መፈቃቀድ ላይ የተመሰረተ አንድነት ለመፍታት እንደ ሰላም ሚኒስቴር ካሉ አካላት ጋር ከክልሉ ጋር በመተባበር ጠንካራ ስራ ማከናወኑን ገልጸዋል። የኢትዮጵያ ብሔር ብሔረሰቦችን ማንነት የሚሰንድ በጥናት ተደግፎ የሚጠናቀር የብሔረሰቦች አትላስ ለማዘጋጀት ዝግጅት የተጀመረ ሲሆን በ2018 ዓ.ም ወደ ስራ ለመግባት እቅድ ተይዟል ን አትላንስ ማዘጋጀት ያስፈለገው ደግሞ የሚነሱ የማንነት የወሰን ግጭቶች በዘላቂነት ፈትቶ ዘላቂ ሰላም ስለሚያግዝ ነው ሲሉ አቶ ፍቅሪ ተናግረዋል። ጸሐፊው አያይዘውም በአማራና በትግራይ ክልል መካከል ያለ ለረዥም ጊዜ የዘለቀ የወሰንና የማንነት ግጭት ጥያቄዎችን ለመፍታት በዋናነት በክልሎቹ መካከል የሰላም መድረኮችን ማዘጋጀት መፍትሄ እንደሆነ ጠቁመዋል። በክልሎቹ መካከል ሰላምና መግባባት መፍጠር አስፈላጊ መሆኑን በመጠቆም ለዚህም የሚረዱ የአቅም ግንባታ ስራ ለክልሎቹ እንደሚሰጡ ነው ያስረዱት። በማንነት አስተዳደርና ወሰን ሰላም ግንባታ ቋሚ ኮሚቴ የቀረበው አፈጻጸም ሪፖርት በአሁኑ ጊዜ ወደ ምክር ቤት የሚመጡ ማንነት ያልታወቀልኝም ቋንቋዬን ማሳደግ ባህሌን መግለጽ የማዳበር እንዲሁም የማስፋፋት መብት ተጥሷል የሚሉና ተያያዥ ጥያቄዎች ቁጥር ቀንሰዋል ሲሉም ገልጸዋል። ይህ በኢትዮጵያ ከመጣው ፖለቲካ ለውጥ ወዲህ የተመዘገበ ትልቅ ስኬት እንደሆነ ጠቅሶ አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። ቋሚ ኮሚቴው ባቀረበው የአፈጻጸም እቅድ ሪፖርት ላይ ጥያቄ ያነሱት አንዳንድ የምክር ቤት አባላት ግን አሁንም ቢሆን የተነሱትንና አዳዲስ ችግሮች አለመፈታታቸው አሳሳቢ መሆናቸውን ተናግረዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ይህንን የማንነት ጥያቄ ተገንበ ማድረግ የሚፈጸሙ ወጥ ተግባር በሚመለከት በጉል ሲያነሱ ተደምጠዋል። አንዳንድ የማንነት ጥያቄ የሚያነሱ ወገኖች ጎን ለጎን ሽፍታ እያደራጁ እንደሚንቀሳቀሱም ገልጸዋል። አያይዘውም የትግራይና የአማራ ክልል የማንነት ወሰን ችግሮችን ለመፍታት ህዝብ ውሳኔ ለማድረግ የሚያስችል ሁለንተናዊ ዝግጅት ማድረግ እንደሚበጅም ተናግረዋል። በሌላ በኩል አንዲት የምክር ቤት አባል የማንነት ወሰን ጉዳይ የተመለከተ አዲስ ጥያቄ ሲያቀርቡም ተደምጠዋል። በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች መካከል የሚነሳ የወሰን ይገባኛል ጥያቄ መኖሩን የጠቀሱት ጠያቂዋ አካባቢው ለጎረቤት ሀገር የቀረበ ጠረፋማና የወርቅ ማዕድን በስፋት የሚወጣ በት ከመሆኑ ጋር በተያያዘ ለሰላም መደፍረስ የተጋለጠ እንደሆነም አስረድተዋል። በዚህ አጨቃጫቂ አካባቢ ላይ የናይጄሪያ ስደተኞች ጭምር ገብተው መስፈራቸውን የተናገሩት ጠያቂዋ ጉዳዩ ላይ ትኩረት ይሰጥበትም ብለዋል። ለተነሱት በርካታ ጥያቄዎች ምላሽ ከሰጡት አንዱ ቋሚ ኮሚቴ ሰብሳቢ አቶ ጥላሁን ከበደ የመንጃ ማህበረሰብ ጉዳይ እልባት ማግኘቱን ገልጿል። ጉዳዩ ከማንነትና ወሰን ይልቅ የኢኮኖሚና የፖለቲካ ተጠቃሚነት ተብሎ ተስተካክሎ ቢቀርብ የተሻለ መሆኑን ተናግረዋል። ህጋዊ ጥያቄዎችን በአግባቡ የመለየት አስፈላጊነት ያወሱት አቶ ጥላሁን ለአዳዲሶቹ ብቻ ሳይሆን ለነባር ጥያቄዎችን ምላሽ መስጠት አስፈላጊ ነው ብለዋል። የማጠቃለያ ምላሽ ሲሰጡ የተደመጡት የምክር ቤት አባል አፈ ጉባኤ አቶ አገኘው ተሻገር በበኩላቸው በህገ መንግስቱ መሰረት 76ቱ ብሔረሰቦች እውቅና ቢያገኙም በየጊዜው በተለያዩ ማህበረሰቦች እየቀረቡ ያሉ የማንነት ጥያቄዎች ግን ማስቆም እንደማይቻልና እንዳመጣጣቸው ማስተናገድ እንደሚገባም ገልጸዋል። የወሰንና የማንነት ጥያቄዎችን ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉ የተደመጡት አፈ ጉባኤው ብዙ ችግሮች ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳዩ ባለቤቶች ዘንድ ችግሮችን ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል